ሰላም ሰላም፣ ጤና ይስጥልን ውዴጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ረቡዕ ሰኔ 5 2017 በኢትዮጵያ ዘመን አቆጣጠር፣ ጁላይ 2025 በጎርጎሳውያን የዘመን አቆጣጠር የጋቱሎ የጋት አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ ማድረስ እጀምራለሁ። ዘወትር እንደምታደርጉት እኔም እንደምጠይቃችሁ ላይክ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ ጋት ሚዲያን ደግፉ። ድንገት ሰብስክራይብ ካላድርጋችሁ ደግሞ ሰብስክራይብ በማድረግ የሚዲያችንን ተደራሽነት እንጨምር፣ ተባበሩ ለማለት እፈልጋለሁኝ። አይ ቲንክ የመጀመሪያው መረጃዬ የአፍሪካ ልማት ባንክ ለኢትዮጵያ የአዲስ የፋይናንስ ተቋማት እንግዲህ እንደምታውቁት ብዙ ለውጦች አሉ፣ እዚህ ሀገር ላይ ቲንክ ለውጥ አለ፣ ለውጥ የለም የሚል ክርክር በነገራችን ላይ በጣም የሰነፎች ክርክር ነው። ሰነፍ ነው፣ ለውጥ አለ የለም የሚለው ቸንጅ ዞን ሊ ኮንስተንት። እንዲሁ በመጽሐፍ ቅዱስ እንኳን እግዚአብሔር ብቻ አይለወጥም ይላል። ያ ለውጡ ወደ ጥሩ ነው የተለወጠው ወደ መጥፎ ነው ካልሆነ በቀር እና የለውጡ ሁኔታ ደግሞ በባህሪው ለውጦች ኢንክሪመንተል ነው ወይ እንዲሁ ቀስ እያለ ቲክቲክ ቲክቲክ እያለ ነጠብጠብጠብ እያለ ነው ወይንስ ረዲካል ነው ወይ ካላል በቀር ለውጥ ህያው ቋሚ ሆኖ የሚቀጥለው ነገር ለውጥ ነው። በባለፉት ሰባት ተከታታይ አመታት በጣም ብዙ ለውጦች ተካሂደዋል። የለውጡን መተርጎም ስለ ለውጡ አንድምታ በተለያየ መንገድ ማብራራት ይቻላል። ለምሳሌ የአረንጓዴ አሻራ አንድ ለውጥ ነው። ህዳሴ ግድብ ከሞተበት አንስቶ ዛሬ ሰምታችኋል እንግዲህ ዘጠና ስምንት ነጥብ አንድ ልቤት ዘጠና ዘጠኝ ፐርሰንት ደርሷል። እንግዲህ የቀሩ ስራዎች የፊኒሽንግ ስራዎች ናቸው። ያ የፊኒሽንግ ስራ ሲባል ምንም ቀለም ሊቀባ አይችልም። አንድ ግድብ ግን አንዳንድ የሙከራ የቼኬ ማድረግ እና ርክክብ ከዛ ከቃውም ከሳይቱ እቃዎች ማንሳት ማጓጓዝ፣ ፕሮጀክት ኮምፕሊሽን ፌዙ ፋይናል ፌዝ ላይ ነው ያለው። ያንን ህዳሴ ግድብ ከሞተበት ማንሳት። የኢትዮጵያ ቴሌኮሚኒኬሽን የምትታለብ ላም ነች። አሁን የምትታለብ ላም ካሽካው የሚባለው ማለት ነው። በስትራቴጂክ ማኔጅመንት እንደምታውቁት ጀስት ምንም ፋርዘር አዲሽናል ኢንቨስትመንት ሳያስፈልግህ ቢዝነሱን ምን እናደርገው ሲባል ስታር፣ ዶግ፣ ከሽካው እየተባሉ የሚሄዷሉ። ሰው ካሽካው ማለብ ለጊዜው አዲሽናል ፋርዘር ኢንቨስትመንት ሳያስፈልግህ ቢዝነስ ላይ ፕሮፊት ጀነሬት የምታደረግበት እና የኢትዮጵያ ቴሌኮሙኒኬሽን የምትታለብ ላምነች እሷን አሳልፈን አንሸጥም የሚል ፖሊሲ ነበረ። ዛሬ ኢትዮቴሌኮም ብቻውን ሶል ቢዝነስ አይደለም። ሌላ ሳፋሪኮም ገብቷል። ትናንት እንዳልኳችሁ በቱርክ የኢትዮጵያ አምባሳደር አምባሳደር አደም መሐመድ ከኡልተክ ቱርክ ውስጥ ካለው ግዙፍ የኮሚኒኬሽን የቴሌኮሚኒኬሽን ከምፓኒ ምክትል ስራ አስኪያጅ ጋር ኢትዮጵያ ውስጥ ኢንቨስት እንዲያደርጉ ተነጋግረዋል። ሌሎችም ኢንተረስት እያሳዩ ነው። ኤን ዌይስ ብዙ ሰፊ መሰረተ ሰፊ ለውጦች መጥተዋል ፋይናንሱ ክፍት ሆኗል የናይጀሪያ ባንኮች ፍላጎት አሳይተዋል ብያቸዋል የኬንያ ባንኮች ዩናይትድ አረብ ኤሚሬት ባንኮች የሳውዲ ባንኮች የቻይና ባንክ የህንድ ባንክ ተመሳሳይ ኢንቴንሽን ሌተር ኦፍ ኢንቴንሽን ፍላጎት አለን ብለዋል ኤክስፕሬሽን ኦፍ ኢንተረስት የሚባለውን አስገብተዋል በቀጣይ እንግዲህ ቴክኒካል ኮሚቴ የሚያዩ ከዛ ባለፈ ደግሞ ራሱ መንግስትን ባለው ግንኙነት እንዲገቡ ኢንቪቴሽን የሚሰራው ይኖራል። የናይጀሪያ ምክትል ፕሬዚዳንት ኢትዮጵያ ውስጥ የነበሩት ስለ ባንክ ጉዳይ የሁለትዮሽ ጉዳይ ስለሆነ ዝም ብሎ ዘው ተብሎ ኢንቨስትመንት የሚገባበት ስላልሆነ ማለት ነው በየትኛውም ሀገር ላይ የሁለትዮሽ ሀገራት የኢኮኖሚ ጉዳይ፣ የፖለቲካ ጉዳይ አብሮ በጋራ በሚሰራበት ባህል ጉዳይ የማዳበሪያ ኢንቨስትመንት እንዴት ነው የሚደረገው የሚባለው ጉዳይ ነው። እዚህ የነበሩ ብያቸዋለሁኝ። ኢትዮጵያ በስንዴ አምስት ሳንቲም ድንቡሎ ኢንቨስት አታደርግም፣ ለስንዴ ግዥ የሁሉ ለውጥ ነው እና በጣም ብዙ ብዙ ለውጦች ተካሂደዋል። ከነዚህ ለውጦች አንዱ በቀጣይ የኢትዮጵያን ኢኮኖሚ ያነቃቃል ሉብሪከንቱ ነው። በጣም ፋስልቴት ያደርጋሉ ተብሎ የሚጠበቁት የኢትዮጵያ ካፒታል ማርኬት ኦቶሪቲ የኢትዮጵያ ካፒታል ገበያ ባለስልጣን በባለስልጣን ውስጥ ደግሞ የሚደራጁ አንደኛው የኢትዮጵያን ሴኪሪቲ ኤክስቼንጅ፣ የኢትዮጵያ ሰነድ መዋለ ንዋይ የሚባለው ለምሳሌ ስቶክ ማርኬቱ ማለት ነው። በሌላ መልኩ እነዚህ እየተደራጁ ነው ያሉት። ለነዚህ ለማደራጀት ከቢሮ ለቢሮ ወንበር ግዢ፣ በጣም ከትንሹ የኮምፒውተር ግዢ፣ የኢንተርኔት ዳታ ሴንተር ግዢዎች ዳታ ቢያንስ መካከለኛ የሆነ ዳታ ሴንተር ይኖረዋል። የመሰረተ ልማት ለነዛ የሚውል ይሄ አንድ ቁሳቁስ ነው። ደስ ምናልባት ካፒታል ኤክስፔንስ ልንለው እንችላለን። ከዛ ባለፈ ግን የእውቀት ሽግግር አለ ለስልጠና የሚውል አዲስ ነን። ጎረቤታችን ሀገር ኬንያ አለ የሌለ የለም። በቃ ቅድም አንድ አንዱ ለውጥ ዜጎች የውጭ ዜጎች ኢትዮጵያ ውስጥ የመኖሪያ ቤት እንዲኖራቸው ተወስድ እንዲኖራቸው በሚኒመም ግን መቶ ሀምሳ ሺህ ዶላር ማክሲመም ሊኖራቸው የሚችለው አንድ ቤቱ ነው። በልዩ ምክንያት ማብራሪያ ሊቀርብ የሚችል ከሆነ ሁለት ሶስትም ሊኖራቸው በሚችለው ሁኔታ ይህን እንግዲህ የተለያየ ሰው በተለያየ መንገድ ያንበለብለዋል። ኬንያ ውስጥ ይሄ የተፈቀደ ነው። ታውት ኬንያ ውስጥ መፈቀዱ ቀርቶ ራሱ ናይሮቢ ስልሳ ሰባ ፐርሰንቱ ከተማ ውስጥ የነማን ነው የሚታወቅ ነው። ግን በኬንያ ቀናን ይልሃል በሆነ ጉዳይ ላይ የኬንያን ጋዜጦች አታይም ወይ የኬንያን ሚዲያ አታይም ወይ የኬንያን ፕሮቴስት አታይም ወይ ሲል እንደ ኬንያ እኮ በተመሳሳይ መሬት የውጭ ባለሀብቶች እ አቅም ካላቸው እኛ ገርስ አንድ ነው አንድ ሁለተኛ ሀገር ሚኒመም መቶ ሀምሳ ሺ ብለን አስቀምጠናል ሶስተኛ ሀገር ከአንድ በላይ በልዩ ሁኔታ ጀስቲፋያብል ካልሆነ በቃ አትችልም ብለናል ኬንያን ናይሮቢንም ልትገዛው ትችላለህ የኬንያ ሚዲያ ለማን ወግንን ነው? የኬንያን ፋይናንስ፣ የኬንያን ኢንቨስትመንት፣ የኬንያ ኤፍዲአይ ዋቴቨር የሚባለው ማን ነው ሆን የሚያደርገው? ስልጣን ኬንያ ውስጥ የማን ነው? እና ከጎረቤት የሆነ ጎረቤትን አድርገን ምሳሌ ስናቀርብ የሚመቸ የሚመቸንን ብቻ መሆን የለብም። ደግሞ እኛ ስፔሻል ሁነንስ ምን አገኘን? የስዋያል ስፔሻል ነጻ ህዝቦች ሁነና ይኖር ነው ሁሉም ሰው እኩል መሆኑን አድዋ ላይ ደም አፍሰሰን አጥንት ከስክሰን አሳይተናል። ደግሞማ ልዩ ለመሆናችንም እኮ የውርደትም እኮ ልዩ ነን። በግልጽ እንነጋገር እንጂ ቀይ ባህርን ያህል ነገር አሳልፈን ሰጠን፣ ግመል ያጠጡበት ብለን እንደ ግመል ወደኋላ የሚሄድ ሰው ከፊት አስቀድመን ያ ሰው ናፈቀን የምንልም ደግሞ ጉደኛ ሰዎችም ነን። በዛው ልክም ደግሞ መነጋገር ስለሚኖርብን ኤኒዌይስ የኢትዮጵያ ለኢትዮጵያ የፋይናንስ ሴክተር አዳዲስ ተጨማሪ ሆነው ለገቡት ለኢትዮጵያ የካፒታል ገበያ ባለስልጣን እና ለኢትዮጵያ የሰነደ መዋሎች የኢትዮጵያን ሴኪውሪቲስ ኤክስቼንጅ የቴክኒክ ድጋፍ ለትምህርትና ስልጠና ለተወሰነ ጊዜም የሚሆን ኢምፕሎይ ሊዝ ይደረጋል። እንግዲህ እንደምታውቁት ከሌላ ቦታ ባለሙያዎች አምጥተን አይሲቲ ላይ ስቲሜሽን ላይ ቫሊዩ ስቲሜሽን ላይ ለሚሰራበት ለዛ የሚውል የቴክኒክ ድጋፍ እንዲሁም ተቋማትን ለማደራጀት ለወሳኝ የመሰረተ ልማት ለቢሮ፣ ለዳታ ሴንተር ለዛ የሚውል የአራት መቶ ሚሊየን ዶላር ግራንት አድርጓል። ይሄ ግዙፍ ገንዘብ ነው፣ ግዙፍ ገንዘብ ነው። በአብዛኛው የእኛ ችግራችን ከነዚህ ውስጥ እኛ ማምረት የምንችለው ቢሆን ኖሮ እቃዎችን ለእነዚህ ተቋማት በግዥ የሚውለውን ዶላሩን ማስቀረት እንችል ነበር። ለዛ ነው የበለጠ ማንፋክቸንግ ውስጥ መግባት ማምረት ማምረት ማምረት ከውጭ የሚገቡ እቃዎችን በሀገር ውስጥ የመተካት ስራ ላይ በደንብ መሰማራት ያለብን። ነገር ግን ለኢትዮጵያ ይሄ የ400 ሚሊዮን ዶላር ግራንት የድጋፍ ዋስትና እጅግ እጅግ በጣም ወሳኝ ነው ለማለት ነው። ከመልካሙ ነገር እንድንጀምር በሚል ነው። ሌላው እንግዲህ ምናልባት ከትናንት ጠዋት ጀምሮ ህወሓት ትግራይ ውስጥ ለግል ተቋማት በጣም የሚገርም እኮ ነው ጎበዝ። አንዳንድ ጊዜ እኔ በጣም ነው ግርም የሚለኝ። ለግል ተቋማት በተለይ ለግል አሽከርካሪዎች፣ ለድርጅቶች ነዳጅ ሽያጭ ከልክሏል በመቐለ ከተማና አካባቢዋ ነዳጅ እንዲሁም ለታጣቂውም በኩፖን እንዲሆን መመሪያ ወርዷል። ኩፖን ከማዕከል እየተጻፈ በዛ መሰረት ነዳጅ እንዲሰጥ፣ የመንግስት ተሽከርካሪዎች በአንድ ማዕከል እንዲጠረነፉ፣ ጥሬ ገንዘብ ከባንኮች በተለያዩ ግለሰቦች እየወጣ ወደ አንድ ማዕከል እንዲሰበሰብ ታጣቂዎች እንዲደራጁ እና ታድሶ እንዲያደርጉ ህዋት ታድሶ ማለት ኔክስት አለ ማለት ነው። የምታስታውሱት ነው። ከዚህ በፊት በዚሁ ሳምንት አስክሬን ሲሰበስብ አስክሬን ከየቦታው እየሰበሰበ ሲቀብር ነበር። በክብር ማሳረፍ የሚለው አስክሬን ሰብስቦ የሚያሳርፈው በቃ አይደገምም ለማለት አይደለም። ንግድ ነው ለህዋት። የአስክሬን ነጋዴ፣ የደም ነጋዴ፣ አጥንት ነጋዴ ነው ህዋት በሰዎች ሞት ፖለቲካ የሚሰራ ነው። ሰው ምቹ ይሆናል ብሎ ያሰበው ከህወሓት ጋር ከሻቢያ ጋር ሶሪ ከሻቢያ ጀርባ ደግሞ ግብፅ አለ። እንግዲህ እንዳያችሁት በድር አብደላቲ ሁለት ጉዳይ አስቀምጠዋል። አንደኛ ኢትዮጵያ ከኛ ፈቃድ ውጭ አስገዳጅ ስምነት ሳትፈርም የአባይ ግድብን የህዳሴ ግድብን ሰርታ አጠናቃለች። ይህ አንድ ነው። ሁለተኛ በዚህ ያልበቃት ኢትዮጵያ ወደ ቀይ ባህር ለመመለስ ጥረት እያደረገች ነው። ወደ ቀይ ባህር መመለስ ለግብፅ የደህንነት ስጋት ነው። አንድ የህዳሴ ግድብን ደግሞ ያለምንም ጣልቃ ገብነትና አስገዳጁ ሳትፈርም ይህንን ማጠናቀቋ ደግሞ የልብ ልብ ሰጧት። በቀጣይ ሌሎች ተጨማሪ ግድቦችን ልትገድብ የምችልበት እነሱም የሚያብራሩት እንግዲህ አደው ነው አጼ ምንልክ ያሉትን ነው ምን ደግመው በድንበር ማካለል በሚባለው ከእንግሊዞች ጋር በፈረሙት አጼ ምንልክ ጣና ላንደፍን ይላል አንዱ ውል። ያው ጣና ላንደፍን ኢን ሴንስ ማለት ጣና ላናቁ። አሁን የአባይን ወንዝ እናቁመው ብንል የፈለገው ልናቆመው አንችልም እኮ ያውቁታል። የግብፅ ኤክስፐርቶች they are not idiots they are not asachi chipid አይደሉም። እነሱ ያውቁታል። በዓለማችን ላይ በሃይድሮሎጂ በኢሪጌሽን በሃይድሮፖለቲክስ በኢንተርናሽናል ሎ ኢብን በምህንድስና ሰምታችኋል እኮ ኮሮና መጥቶ እስኪባረሩ ድረስ እኮ የግብፅ ዜግነት ያላቸው የግብፅ መሐንዲሶች ህዳሴ ግድብ ይሰሩ ነበር እ የግብፅ መሐንዲሶች በኋላ ነው። ኮረና ከመጣ በኋላ ዜጎች ወደ ውጭ ሲሄዱ የየት ሀገር ዜጋ ነው፣ እንዴት ነው የሚሄደው የሚባለው ሲጣራ ነው ግብፃውያን መሆናቸው የታወቀው። ለውጥ ተፈጥሮ ህዳሴ ግድቡን ሀያ አራት ሰባት መስራት ሲጀመር የአመራር ሽግሽግ ሲደረግ ነው ለውጡ፣ የሰሜኑ ለውጥ የተቆሰቆሰው። እስከዛ በፊት ስለ ህዳሴ ግድብ አይጻፍም። ቢኮዝ እዛው ላይ ሆነው ምን እየተደረገ እንደሆነ ይታወቃል። ፕሮፓጋንዳ የሚያንበለብሉ ነበሩ። አይን እዛ ውስጥ አልገባ ሰው የዚህ ማለቅ የግድቡ ማለቅ ብቻ አይደለም ተጨማሪ ግድብ ለመስራት እንደሚሰራ ያውቃሉ። እንሰራለን። ለምን ከላይ ነው የምንሰራው? አሁን ግድብ ከላይ ነው የምንሰራው። ከላይ እየሰራን አቆማችሁት ሊሉን አይችሉም። ከታች ግድብለን አለታች እንፈልገዋለን ለኤሌክትሪክ ማመንጫ ከዛ ደግሞ ቀጥለን ከታች በቀሪው ደግሞ ወደታች ታች ደግሞ እንሰራለን የላይኛውን ውሃችንን የሚለቀቀውን ውሃ ተጠቅሞ እንደገና ኃይል አመንጭቱ የሚሄድ ሌላ ደግሞ ተርባይን፣ መጠኑ ምን ያህል ይሆናል፣ የኢንጂነሪንግ ጉዳዩ የቴክኒካል ፊዚቢሊቲ ሌላ ጉዳይ፣ እንሰራለን። ሰው ግብፆች ያለ አንድም አስገዳጅ ውል ቢያንስ ከዚህ በኋላ ቢያንስ በግብፅ ሳትስማማ ግድብ አንገነባም የሚል ስምነት ሳንፈርም አንድ፣ ሁለት የውሃ አጠቃቀምን በተመለከተ ፍሰቱን አይ በዚህ በድርቅ ጊዜ ይህን ያህል ነው ዘተረፈ የሚባለው ጉዳይ ያ ሳይሆን ያለምንም አስገዳጅ ግድባችን ሰርተን ጨረስ። ይሄ ለግብፃውያን የሞት ሞት ውርደት ኖባቸዋል። አንድ፣ በሀገራቸው በውስጣቸው ደግሞ የፖለቲካው ውጥረት አለ። ሁለት፣ ልናስመርቅ ነው አሁን ባለም ፊት ባለም አደባባይ፣ አንድ ጉባዛው ህዳሴ ግድብ ሁለት አዲስ አበባ ሶስተኛው ደግሞ በአንድ በተመሳሳይ ቀን የሚደረጉ ዓለም አቀፍ አርቲስቶች ናም ጋብዘን ሱናረ ይህ ይቻላል። ምልክታችን የማንደፍረው ነገር የለም። የሺህ ዘመናት የኢትዮጵያ ተከታታይ ትውልዶች ቁጭትና ህልም የነበረውን እሁን አድርገነዋል። ይሄ ውርደት፣ ይሄ ሽንፈት ነው። ስለዚህ ይሄ ክረምት ከማለቁ በፊት ዊች ሚንስ የህዳሴ ግድብ ከመመረቁ በፊት ይህን ለማቆም ይፈልጋሉ። ማን አለ? ሻቢያ አለ። ዋናው አዝማቹ ማን ነው? ግብፅ። አቀባባዩ ማን ነው? ሻቢያ። ሊተኩስ የተዘጋጀው ማን ነው? ህወሓት። የት ነው ሊተኩስ የፈለገው? አማራ ክልል። አማራ ክልል ያለ ጀንፈል ደግሞ ተሰባስቦ? ሚልኬሳ፣ እንዲህ አለ ህዝቅኤል፣ እንዲያለ እንዲህ አለ ታዬ፣ እንዲህ አለ ነጻ ሊያወጣው ያ ብሎ ለጦርነቱ ያመሙ ቃል ሜዳውን በህዝቡ ውጊያ እንዲኖር እንዲወድም ትናንት፣ እህቶቹ፣ ልጆቹ፣ ዘመዶቹ ሁለት አመት አንድ ትኖር ከትምህርት ቤት ውጭ ነው መምህራን ተጨፍጭፈው እያየ ማዳበሪያ እንደ ስትራቴጂክ ማቴሪያል በወታደር ታጅቦ ሲሄድ እያየ በየአካባቢው የሚገነቡ መሰረተ ልማቶችን እያስቆመ አሁንም የአማራን ህዝብ በደመኛ ጠላቶቹ ማህበራዊ እረፍት እንነሰዋለን ተብሎ ሲዛትበት የነበረውን ተተኳሽ እየተሰጠ እሱን እየተቀበለ የትናንት ባንዳዎች የዘራቸውን የባንዳነት ታሪክ ሊያስቀጥሉ ቀጥለዋል። በውስጥም ያሉ በመዋቅር ውስጥ ያሉ ድጋፍ ይሰጧቸዋሉ። እሱን ማጥራት እንግዲህ ብዙ ብዙ የተባለበት ጉዳይ ነው። ሰው የነዳጅ ሽያጭ ከልክለዋል። ያ ብቻም አደለም፣ ኮማንድ ፖስት አቋቁመዋል። እንግዲህ ሌላ ምንም አደለም፣ የምታውቁት ነው። ኮማንድ ፖስት ማለት ውጊያን የሚያቀላጥፍ ማለት ነው። ሰው ይሄ ውጊያን የሚያቀላጥፍ በኮማንድ ፖስት ውስጥ አንደኛ አንደኛ ምናልባት ዶክተር ደብረ ጽዮን ገብረ ሚካኤል ፈትለወርቅ ገብረ እግዚአብሔር ዶክተር አብርሃም ተከስተ፣ ጀነራል ምግበይ ኃይለ፣ እነኚህ ህልውናውን ካጣው ከህወሓት ከቀድሞ ቀድሞ ህጋዊ ከነበረው ከህወሓት የተውጣጡ ናቸው። ከመንግስት ከጊዜያዊ አስተዳደሩ ደግሞ ሌተናንት ጀነራል ታደሰ ወረደ፣ አማኑኤል አሰፋ ምክትሉ ማለት ነው፣ እና የጸጥታ ጉዳይ ሆኖ የተሾመው ጀነራል ፍሳም ፍሳሃ ማንጁስ እነኚህ ከጊዜያዊ አስተዳድሩ ናቸው። ስንትሆኑ ማለት ነው አጠቃላይ ሰባት፣ ሁለቱ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ መዲድ የሚባለው ጀነራል ኃይለሥላሴ ግርማኝ ግርማይ ወዲም በይተ የሚባለው ከትግራይ ራሱን የትግራይ መከላከያ ኃይል ብሎ ከሚጠራው የተውጣጡ ናቸው ማለት ነው። ኮማንድ ፖስት አቋቁመዋል። ይሄ ኮማንድ ፖስት ምን እያደረገ ነው? የመንግስት ተሽከርካሪዎች በአንድ ማዕከል እንዲጠረነፉ ጥሬ ገንዘብ ከባንኮች በተለያዩ ግለሰቦች የወጡ ወደ አንድ እንዲመጣ፣ ትጥቅ እንዲሰበሰብ፣ ተሃድሶ በሁሉም ግንባሮች ተሃድሶ እንዲደረግ፣ የፖለቲካል ዩኒት አቋቁሞ አስፈላጊ የሆነ ትጥቅ እንዲገዛ፣ በስጦታ የሚገኝ ከሱዳንም ከኤርትራ ከግብፅም የሚገኘውን እያሰባሰበ ነው። በኤርትራ በኩል ተጨማሪ የጦር መሳሪያ ለማስገባት ጥረት እያደረገ ነው። በዋናነት አርሚ ሰባን ተጠቅሞ በሸረሪና በኩል በሸረሪና በኩል ውጊያ ለመክፈት ዝግጅት እያደረገ ነው። ከዚህ በፊት ውጊያው ምን ሊሆን ይችላል የሚል አጠቃላይ ያለኝን መረጃ ወደ እናንተ አድርሻቸዋለሁ። የምታስታውሱት ነው አርሚ 13 በኮማንደር ጸጋ የሚመራ በሽራሮ በኩል ወደ ወልቃየት ለመምጣት ጥረት ያደረገ ብዬ በዝርዝር በሱዳን በኩል ይሄ ጀነራል ወርቃይኑ ያንን ስላቀረብኩኝ እንግዲህ ከሶስት ከአራት ቀን በፊት እሱን ብታዩት ደስ ይለኛል። እሱን እያደረገ ነው። በተመሳሳይ ሰልፎች እንዲዘጋጁ፣ ወጣቶች እንዲመለመሉ፣ ስልጠና ሁለት ቦታ እንዲሰጥ አንደኛው ደግሞ አንደኛው ስልጠና እዛው ትግራይ ውስጥ ሁለተኛው ደግሞ ኤርትራው ስልጠና እንዲሰጥ፣ ሌላ በተጨማሪ ራሱን የትግራይ ነፃ ሰራዊት የትግራይ ፒስ ፎርስ ብሎ የሚጠራውን ኦፍኮርስ፣ ትናንት ትንኮሳዎች ነበሩ። ከዛ ትንኮሳ ጀርባ ምንድን ነው የሚለውን በደንብ ማጥናት መተንተን ያስፈልጋል። ከመፍላጅ ሊሆንም ይችላል። ዝም ብሎ እንደወረደ አንድ ነገር መቀበል ተገቢ ነው የሚል እምነት የለኝም። ፐርሰነሊ ማየት መተንተን ያስፈልጋል። ግን በትናንትና ዕለት ሶሪ ግጭት እንደነበረ እየተጠቀሰ ነው ያለው። ከዛ ከትግራይ ፒስ ፎርስ ወይ የሰላም ኃይል ወይ ነፃ ቀጠና አለ የሚባለውን ነፃ ቀጠናውስ ምንድን ነው? እዛ ነፃ ቀጠና የተቋቋመበት ዓላማው የት ነው የሚደርሰው የሚለውን አሁንም እንዳልኳቸው ተጨማሪ ትንተናት ተጨማሪ መረጃ ያስፈልጋል። እሱን የማጥራት የተለየ ሀሳብ አላቸው የሚባሉ ሰዎችን ዝም የማሰኘት ስራ እየተሰራ ያለ ከዛ ባለፈ ደግሞ ህብረተሰቡን የማነቃነቅ ወደ ጎን የማሰለፍ እና ሬሽን በተለይ ደረቅ ምግቦች እንዲዘጋጁ መረጃ እንደወረደ ነው የሚታየው። የጥሬ ገንዘብን በተመለከተ እንግዲህ ቲንክ የፌደራል መንግስት ዝርዝር ስራዎችን እንደሚሰራ አምናለሁ፣ አውቃለሁ፣ አውቃለሁ ሴንስ እገነዘባለሁኝ የነዳጅ አቅርቦት መመምሰል አለበት። ካሽም በተመለከተ ለዲፕሎማቲክ ማህበረሰቡ አዌርነስ የመስጠት በውጭ ጉዳይ ሚኒስትር በኩል የሚሰሩትን በመንግስት ኮሚኒኬሽን በኩል የሚሰሩትን እሱ መስራት ያስፈልጋል። ለዚህ በአብዛኛው ለምሳሌ ትናንት ጋርዲያን ያወጣው በተለያዩ ሚዲያዎች ይወጣል። የኤርትራ ሰራዊት በትግራይ በትግራይ ወገኖቻችን ላይ ያደረገው አ ይሄ ጠፋችኋል ብዬ እኮ አይደለም፣ ግን ሻቢያም ለኤርትራ ህዝብ አይጨነቅም፣ ህወሓትም ለትግራይ ህዝብ አይጨነቅም። ራሱን ፋኖ ብሎ የሚጠራው ኃይል ጥገኛ ኃይል የባንዳ ውላጅም ለአማራ ህዝብ አይጨነቅም። ራሱን ኦነግ ሸኔ ብሎ የሚጠራው ወይ ራሱን የኦላ ኦሮሞ ላይብሬሽን አርሚ ብሎ የሚጠራውም ለኦሮሞ ህዝብ አይጨነቅም። የሚያስጨንቃቸው አንድ ስልጣን ነው። ሁለት ተላልከው የሚያገኙት ጥቅማጥቅም ነው። ሶስት ምናልባት የኢትዮጵያ መፍረስ ነው ደስታቸው። ከዚህ የዘለለ ህልምም አላማም እቅድም የላቸው። ተለላኪዎች ናቸው። ይህን ያለው ዝሮ ዝሮ ግን ግንዛቤ መፍጠር ያስፈልጋል። እኛ የኤርትራ ጀግኖችንን ይህንን ስራ እንቀጥልበታለን ብሎ ወረቀት ጽፎ ማኅፀኑ እስከማድረግ የተለያየ ብረታ ብረት ይህን ማድረግ ይሄ የተፈጸመው በማን ነው የሚለው እኔ እስከማቀው ድረስ በዚህ ወንጀል ላይ ተሳትፈዋል ተብሎ የተጠረጠሩ የኢትዮጵያ የሰራዊት አባላትም ተጠያቂ እንደሆኑ እስር ቤት እንዳሉ ነው ማቀው። ያለ መረጃ ይሄ ነው። እንግዲህ አስቡ፣ ፋኖ ነኝ ብሎ ራሱን የሚጠራ የአማራ ተቆርቋሪ ነው ብሎ የሚጠራው ኃይል ወልቃይትን ከወረራ ለመጠበቅ የተደራጀው ሚኒሻ ጨፍጭፎ የጦር መሳሪያቸውን የተቀበለ ነው። አሁንም በተመሳሳይ የሃይማኖት ግጭት ለማስነሳት መንግስትና ህዝብን ሆድና ጀርባ ለማድረግ የግጭት ሜዳውን ደግሞ የስትራቴጂክ ዴብዝ የሚባለውን ከአንተ የማራቅ ሻቢያ እየተጨነቀ ያለው ጦርነቱ ከሱ እንዲርቅ ለትግራይ ያቀበለው ኳሱ፣ ትግራይ እንደምንም ብሎ ለጀንፈን ለነዚህ ለባንዳር ለተላጭ አስገብቶ አማራ ክልል ውስጥ ነው ያለው ኳስ ሜዳ። ኦነግሸኔም ኖ ነህዝቅል እንደ ጀዋር እንደሚልኬሳ ምናምን የሚባሉት እኛ የህወሓት ሞዴልን ተከትለን አንጋሽኛ መሆን አለብን ብለው በአደባባይ የተናገሩ ሚልኬሳ አሁን ሲወጣ እኮ ዶክተር አብይ ነፍጠኛ ነው፣ የነፍጠኛውን ስርዓት ሊመልስ ነው፣ አህዳዊ ስርዓት ደግሞ። ይንን እኮ ጀስ በቃል ብቻ አይደለም ያለው አርቲክል ፐብሊሽ አድርጓል እኮ። ለምንድነው አርቲክሉን ፈልጎ ማንበብ ያልተቻሉ? በዚህ ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ኤምፓወር እያደረገ ነው፣ የነፍጠኛውን ስርዓት እየመለሰ ነው። የሚናፍቃት ኢትዮጵያ ደግሞ አህዳዊት ኢትዮጵያ ነች፣ ጠንካራ ኢትዮጵያ ነው የሚለው ለኦሮሞ የሚቆረቆሩትን ገፍቷል ብሎ የሄደ ሰው የጦርነት ወላፈኑን ወደ አማራ ክልል መግፋት ስላለበት በአማረኛ የተናገረ እንዳትገዛ ያለ ሁሉ አራጋቢ ሁሉ በኦኤምን ጨፍጭፉ ያገኛችሁትን አማራ ያሉት ትናንት ለሰሩት በደል አልጸጸትም ብለው ባደባባይ ለሌላ በደል ለሌላ ደም ማፍሰስ መረድ የሚስሉት በሙሉ ተሰባስበው ጦርነቱን አማራ ክልል ውስጥ ለማድረግ ጥረት እያደረጉ ነው አያሽር ኢትዮጵያ ግን አትሸነፍ ለምን አንደኛ የኢትዮጵያ ጥያቄ የእውነት የፍትህ ነው ሁለተኛ ደግሞ ኮዝ አለው ኢትዮጵያውያን እኔም እናንተም የምንወድቅበት የምንሞትበት ኮዝ አለን ችግር ሊኖር አለ ሊኖር ይችላል ማለት ችግር አለ ችግሩን ግን በኢትዮጵያዊ ማዕቀፍ እንፈታዋለን እንጂ ለግብፅ ተላልከን እድላችንን አጥፍተን ኢትዮጵያን ልናፈርስ የሚሯሯጠውን የውስጥም የውጭን ባንዳ እንደምናፈርሰው እምነት የጸና ነው። ልጋት ውሎ ያሉኝ አጫጭር መረጃዎች እነኝ ናቸው። ተጨማሪ መረጃዎችን አሰባስቤ በተለይ እንግዲህ ያያችሁት ነው። ዩኤስኤድ ፈርሷል። ከትናንት ጀምሮ ዩኤስኤድ የቀጥታ ድጋፍ የምግብን ጨምሮ የቀጥታ ድጋፍ ማድረግ አቁሟል። የሚደረጉ ድጋፎችም ካሉ በውስን ሁኔታ እንደሚደረጉ እያንዳንዷ የአሜሪካ ታክስ ከፋዮች የግብር ከፋዮች ገንዘብ ለአሜሪካ ናሽናል ኢንትረስት ጥቅም መዋል እንዳለባት፣ ይህንን ቸክ ማድረግ አለበት የሚል ነው። ስለዚህ ሜኪንግ ፎሬን ኤድ ግሬት አጌን በሚል ኤምኤፍኤ ጂኤ ልክ ሜክ አሜሪካ ግሬት አጌን ነበር አይደለ? በተመሳሳይ ሜኪንግ ፎሪን ኤድ ግሬት አጌን የሚል መግለጫ ሰጠዋል። በዚህ መግለጫቸው ዩኤስኤድ የሚባለው ነገር እንዳበቃ ኢንዲፔንደንት እንዳልሆነ በስቴት ዲፓርትመንቱ በራሱ በማርክ ሮቢዮ ውስጥ ሆኖ አስፈላጊ የሆኑ በዋናነት ቴክኒካል ድጋፎች ግን አስፈላጊ ከሆነ በሊሚትድ በሆነ መልኩ ድጋፍ እንደሚሰጥ እሱን ሰጠዋል። እንግዲህ ዶናልድ ትራምፕ እንደምታስታውሱት በኤክስኪቲቭ ኦርደር ዲስማንትል አድርጎት ነበር። ብትንትኑን አፈራርሶት ነበረ። የሴድ በምን ይታወሳል? መልካም ነገር ነበረ ወይ? በተለይ ኢትዮጵያ ውስጥ ባለው በመልካም የሚታወስበት በጥሩ የሚታወስበት በዋናነት በሰሜኑ የሀገራችን ክፍል የህወሓት ታጣቂ የሴድን ፕላምፕሌት የሴድን መድኃኒት የሴድን ዱቄት ይዞ ነው የተዋጋው አሁንም በእርግጠኝነት የዩኤስኤድ መጋዘነን ለመዝረፍ የተዘጋጀ ኃይል እንደሚኖር እሱን አብረን የምናየው ነው የሚሆነው። እኔ ዶክተር አብይን መውደድ ዶክተር አብይን ማክበር የዶክተር አብይ ህልም ተጋሪ መሆን አንድ ነገር ነው። ግን እርዳታ ሊቆም ይችላል የሆነ ጊዜ አሉ። ዶናልድ ትራምፕ ሳይመጣም? በስንዴ ራሳችንን መቻል አለብን። ስንዴ እርዳታ የቆመ እንደሆነ ምንድን ነው የምናደርገው? በስንዴ ራሳችን እንችላለን። በተመሳሳይ ፓርላማ ላይ የተናገሩትን አስታውሱ። የፈለገው መውደድ መጥላት ሌላ ጉዳይ ይሁን ግድ የለም። ምን አሉ? እኛ ራሳችን የምንቆጣጠረው የምንወስንበት ወደብ ያስፈልገናል። ጎረቤታችን ሀገራት ላይ ጎረቤት ላይ፣ እዚህ ጅቡቲ ሀያላን ተፋጠዋል። በራሳቸው ጉዳይ ግጭት ውስጥ ቢገቡ ልጆቻችን አይናችን እያየ መድኃኒት ማቅረብ አቅቶን ችግር ውስጥ እንገባለን። ይህ እኮ በቅርቡ እኮ ሊሆን ነበር ኦልሞስት ኦልሞስት እኮ ሆኖ አለኩ። ለምሳሌ ኢራን ኳታር ላይ ያለውን ኤርቤዝ በደበደበችበት ቦታ አስቡት። ጅቡቲ ላይ ያለውን ብትመታው እና አንድ ሳምንት በቃ፣ ለምሳሌ ጅቡቲ ኤርስፔስዋንም ምንዋንም ብትዘጋ ለአንድ ሳምንት ምንድን ነው? ምን ሆነ? ይህን ማሰብ ያስፈልጋል። ኢትዮጵያን እንመራት አለን ለምትሉም ሰዎች ሪሊ በድምፅ ተወዳድራችሁ የሚሆን ግድ የለም፣ በድምፅ በአድ ኤኒሚስ በኤኒሚስ ፖስብል ስልጣን ብታገኘ ያን ማሰብ ያስፈልጋል። ችግሩ አስቀድሜ እንዳልኳችሁ ባንዳ የሚያስጨንቀው አንደኛ ባንዳ ጭንቅላት የለው፣ ስሌብ ጭንቅላት የለው። ጌታውን ነው በጌታው ነው የሚሽከረከረው። የሚያስጨንቀው ጌታ የሚጥልለት ፍርፋሪ ነው። የሚያስጨንቀው የጌታው ህልም ነው። የሚኩራራውን በጌታው እንትን ነው። የሚፎክረው ይሄ ሴድ መዘጋቱ ጀስትስ ብለሲንግ ብለሲንግ ነው ወይስ ጀስት ከርስ ነው ወይም ጉዳት ነው? ዞሮ ዞሮ ራሳችንን መቻል ነው ያለብን። ይህንን ማድረግ ራሳችን፣ በፈጣን የልማት ውስጥ መግባት፣ ችግሮቻችንን እየተነጋገር መፍታት ያስፈልጋል። ተጨማሪ መረጃዎችን በጋት ዕለታዊ ምሽት ወደ እናንተ የማድረሳችሁ ይሆናል። በድጋሜ ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ